ዛሬ የምናነበው የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ አስራ አንድ ሲሆን በመጽሐፍ ቅዱስ ውስጥ ከተገለጡ ታላላቅ ተአምራት አንዱ ነው። እንዲህ ይላል፦ ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ ኖ የምትወደው ታምሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንድታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ ሁለት ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱም መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህን ተናገረ ከዚህም በኋላ ወዳጃችን አልዓዛር ተኝቷል። ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት ኢየሱስም ስለ ሞቱ ተናግሮ ነበር እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስም በመጣ ጊዜ በመቃብር እስካሁን አራት ቀን ሆኖ አገኙ። ቢታንያም ዐሥራ አምስት ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ፣ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል፣ አላት። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ፣ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞትም እንኳ ሕያው ይሆናል፤ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። እርሷም አዎን፣ ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ፣ አለችው። ይህንም ብላ ሄደች። እህቷም ማርያም በስውር ጠርታ መምህሩ መጥቷል ይጠራሽ ማል አለቻት። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያምም ኢየሱስ ወዳለበት መታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባል ሞተም ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለም። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ። ከእነርሱ ግን አንዳንዶቹ ይህ የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበርን? አሉ። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ፣ ከሞተ አራት ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ምን አላት። ድንጋውንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ፣ ስለ ሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንም ብሎ በታላቅ ድምፅ፣ አልዓዛር ሆይ፣ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ፍቱትና ይሂድ ተዉት አላቸው። በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ካደረጋቸው ተአምራት አንዱ አልዓዛርን ከሞት ማስነሳቱ ነው። ዮሐንስ በወንጌሉ ሰባት ተአምራትን አስፍሯል። የዮሐንስ ወንጌል ትኩረት በጁዲያ ያለው የኢየሱስ አገልግሎት ላይ ነው። እነዚህም ተአምራት አንደኛ፣ በገሊላ ቃና ውሃውን ወደ ወይን ጠጅ የለወጠበት፣ ሁለተኛ፣ የሹሙን ልጅ የፈወሰበት ሶስተኛ፣ በቤተሳይዳ ሳይዳ የተደረገው ፈውስ፣ አራተኛ አምስት ሺህ ሰዎችን የመገበበት፣ አምስተኛ በውሃ ላይ የተራመደበት፣ ስድስተኛ ከመወለዱ ጀምሮ አይነስውር የነበረውን ሰው የፈወሰበት ክፍል ነው። በሰባተኛ ደረጃ አልዓዛርን ከሞት ማስነሳቱ አሁን በምንመለከተው ወይም ደግሞ ባነበብነው ክፍል ውስጥ አይተናል። አልዓዛርን ከሞት በማስነሳቱ ተአምር በፊት ያደረጋቸው ታምራትን ስንመለከት ለመሆኑ ጌታ ኢየሱስ ሰውን ከሞት ማስነሳት ይችላል የሚል ጥያቄ ማስነሳቱ ያልቀረ ይመስላል። ሁሉንም ሃይማኖት የሚያጠያይቀው የሞት ጉዳይ ነው። ሞት ትልቅ ምስጢር ሲሆን፣ ህይወት ደግሞ በጣም ትልቅ የሆነ ምስጢር እንደሆነ እናያለን። ነገር ግን ትንሣኤ ከሌለ ህይወት ትርጉመ ቢስ ነው። ስለዚህ ለሃይማኖቶች ሊቀርብ የሚገባው ጥያቄ በሞት ላይ ስልጣን እንዳላቸው ነው። ዛሬ የሊብራል አስተሳሰብ ያላቸው ሰዎች በመጽሐፍ ቅዱስ የተገለጠውን ተአምራት አለማመን ብቻ ሳይሆን በሚመጣው ህይወት አለማመንም ጭምር ነው። እነርሱ ላማለኝ በሰማይ ወተቷን ማላይ ላይ በማለት በምድር ላይ ተጨባጭ የሆነውን የድንችና የስጋ ማለትም በዚህ ዓለም ላይ ያለውን ቁሳቁስ ኮንክሪት የሆነው ነገር ላይ ያተኩራሉ። በዚህ ምድር ላይ ካለው ጥቅምና ተስፋ ሁሉ የበለጠው ተስፋ የዘላለም ህይወት ተስፋ ነው። ክርስትናም ልዩ የሚያደርገው ይህ ነው። አልዓዛር በመቃብር ውስጥ አራት ቀን ቆይቷል። የአይን ምስክር በሆኑ በብዙ ሰዎች ተረጋግጧል። ለእኛም በታመነው በሐዋርያው ዮሐንስ ቀርቦልናል። ከጉዳዩ ግዝፈት የተነሳ እህት የሆነችው ማርታ እንኳ ጌታ ኢየሱስን ስታስጠነቅቀው እናያለን። መቃብሩ ከተከፈተ ይሸታል እያለች ዮሐ 1139 ለክርስቶስ ቅርብ ወዳጆችም ሆነ ለሃይማኖት ሰዎች የአልዓዛር ነገር ያበቃለትና ተስፋ የሌለው ነገር ነበረ —ዮሐንስ 1121:ዮሐ 1132 ዮሐንስ 11:37 ክርስቶስ በመንፈስ ታወከ ይላል። ምክንያቱም ደጋፊዎቹም ሆነ ተቃዋሚዎቹ የታመመውን የፈወሰ የተሰበሩትን የጠገነ ለሙታን ህይወት መስጠት ይችላልን? አሉት። ለዚህ ታሪክ ቁልፍ የሆነው የወንጌልን ሙላት ለመያዝ ከፈለግን ይህንን ትምህርት መርዳት የግድ ነው። ከእያንዳንዱ ተአምራት በኋላ እግዚአብሔር አምላካችን ለሰው ልጆች ሊያስተላልፈው የፈለገው ታላቅ መልእክት አለ። በዚህ በአልዓዛር ታሪክ ውስጥ ኃጢአተኞች በሽተኞችና የተሰበሩ መሆናቸውን እናያለን። መጠገንም እንደሚያስፈልጋቸው እንመለከታለን። መፈወስም ይኖርባቸዋል። ይህ ነው በዚህ ዘመን መጨረሻ የሚገጥመን ትልቁ ጥያቄ። የአዳም ልጅ በሙሉ ሞቷል በኃጢአትና በመተላለፍ ስለዚህም ህይወት ያስፈልገዋል በበደላችሁና በኃጢአታችሁ ሙታን ነበራችሁ ሲል ሐዋርያው ጳውሎስ በኤፌሶን ምዕራፍ ሁለት ላይ ይናገራል። ይህ ነው የእምነት የጦርነት ሜዳ ዛሬ። ይህም እውነተኛ ትምህርት የተመሰረተበት መሰረት ነው። ኢየሱስም ደቀ መዛሙርቱን ታምኑ ዘንድ በዛ ባለመኖሬ ስለ እናንተ ደስ ይለኛል፣ አሁን ግን ወደ እርሱ እንሂድ ሲላቸው በዮሐንስ ወንጌል ምዕራፍ 11 ከቁጥር 14 እስከ 15 ላይ እንመለከታለን። ኢየሱስ ቢታንያ ዘጊቶ ነው የደረሰው። አልዓዛር እስኪሞት ድረስ እንደታመመ ከሰማበት ቀን ለሁለት ቀናት በነበረበት ስፍራ ነበር። ዮሐንስ 11 ቁጥር 6 ላይ ሞትን ለመቅደም ወደ ቢታንያ ሲጣደፍ አንመለከትም። ምክንያቱም በሞት ላይ ገዢ ወይም ሉዓላዊ መሆኑን ለመግለጽ ሞት አልዓዛርን እንዲወስደው ፈቀደ። አልዓዛር በሽተኛ አይደለም፣ ሞቷል እንጂ። ይህ ተአምራት ላመኑት ደስታ ላላመኑትም ደግሞ ድንዳኔ ነበር የፈጠረው። ደቀ መዛሙርቱ በሙሉ ጌታ ኢየሱስ በሞትና በሕይወት ላይ ሙሉ ኃይል እንዳለው ያመኑ አይመስሉም። እንዳውም ወደ ቢታንያ መሄዳቸው ሞት እንደሚያስከትልባቸው አስበው ነበር። የዮሐንስ ወንጌል ምዕራፍ 11 ከ8 እስከ 9 ዲዲሞስ የተባለው ቶማስ ምንድን ነው ያለው? እንሞት ዘንድ ከእርሱ ጋር ወደ ቢታንያ እንውረድ ነው ያለው። ይታያቸው የነበረው ይሸታቸው የነበረው ሞት ነበረ። መዝሙር 68 ቁጥር 20 ላይ እንዲህ ይላል፣ አምላካችን የሚያድን አምላክ ነው፣ ከሞት ማምለጥ የሚቻለውም በጌታ በእግዚአብሔር ነው ይላል። በዚህ በአልዓዛር ታሪክ የእግዚአብሔርን የደህንነት ለልጆቹ ያለውን ዘላለማዊ ፍቅር እናያለን። ይህ እግዚአብሔር እንዴት በጎችን በጎቹን እንደሚወድና እንዴት እንዳዳነ የሚያሳየን ስዕል ነው። ኢየሱስም የትንሣኤን ምስጢር ለማርታ ዮሐንስ ወንጌል 11 ከ23 እስከ 27 ባለው ውስጥ ሲገልጥላት እንመለከታለን። የታሪኩን ዋና ዋና ነገሮችን እንመልከት። አንደኛ አልዓዛር ታሞ ነበር የሚለው ሀሳብ የሰውን መንፈሳዊ ሁኔታ ያሳያል። የሰው ልጅ በኤፌሶን ላይም እንደተገለጠው በበደሉና በኃጢአቱ ሙታን እንደነበረ፣ ምንም ጽድቅ እንዳልነበረው፣ ምንም ቅድስና እንዳልነበረው ፈጽሞ የወደቀ ኃጢአተኛ እንደሆነ ነው የሚያሳየው። በሁለተኛ ደረጃ ኢየሱስ አልዓዛርን ይወደው ነበር የሚል ሀሳብ እናያለን። ኢየሱስ ልጆቹን ይወዳል። መልካም እረኛ እሱ ነው። ነፍሱን ስለ በጎቹ እንደሚሰጥ በወንጌል ላይ እንመለከታለን። መልካም እረኛ ነፍሱን ስለ በጎቹ ይሰጣል ይላል። ለወደዳቸውን እስከ መጨረሻው ወደዳቸው ሲል እንመለከታለን። በሶስተኛ ደረጃ አልዓዛር እስኪሞት ድረስ መዘግየቱን እናያለን። በመጽሐፍ ቅዱስ ወይም ደግሞ በሰው ልጅ ታሪክ ውስጥ ለአራት ሺህ ዓመታት ያህል የሰው ልጅ በውድቀት ውስጥ እንደኖረ እንመለከታለን። በጌታ በኢየሱስ የማዳን ሥራ ነው የሰው ልጅ ተስፋው የለመለመው። ስለዚህ ጌታችን ኢየሱስ ክርስቶስ አልዓዛርን ስለሚወደው አስነሳው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደደ ይላል። ከፍቅር የተነሳ እንዳስነሳው እንመለከታለን። በአራተኛ ደረጃ አልዓዛር በሃይማኖታዊ ወግ እና ስርዓት እንደተቀበረ እናያለን። ሽቱ እንዳርከፈከፉበት፣ የግንዘት ልብስ እንዳለበሱት፣ እንደጠመጠሙት የሚያስፈልገውን ነገር ሁሉ እንዳደረጉለት እናያለን። ይህ ሁሉ ታዲያ ይህ ሁሉ ሽቱ ይህ ሁሉ ነገር ለአልዓዛር ነው ጥቅሙ? አልዓዛር እንደሞተ እናውቃለን። ታዲያ ነዋሪዎቹ ናቸው ተጠቃሚዎች? እነሱም ተጠቃሚዎች አይደሉም። አልዓዛርን ዘግተውበት ሄደዋል። ሬሳን መሸላለም ሃይማኖታዊ ልማድ ነው፣ ቋሚውንም ሆነ ሟቹን አይጠቅምም። አልዓዛር በሃይማኖታዊ ወግ እንደተቀበረ መጽሐፍ ቅዱስ ይነግረናል። ምስተኛ ደረጃ ጌታ መቃብሩን ከበው የነበሩትን ሰዎች ድንጋዩን እንዲያንከባልሉ ሲያዛቸው እናያለን። ወደዱም ጠሉም ትእዛዙን ተቀበሉ። አንዳንዶቹ አማኞች ናቸው፣ ብዙዎቹ ግን አልነበሩም። ዓለም በወደደች ወደደችም ጠላችም ትዕዛዙን የምትቀበልበት ጊዜ ይመጣል። የበጎቹ ድነት ያለምንም እንቅፋት ይፈጸማል። ስድስተኛ ደረጃም ጌታ አላዛርን እንዲወጣ አዘዘው። ምክር አይደለም ልመናም አይደለም፣ ነገር ግን ታላቅ ትዕዛዝ ከጌታችን ከኢየሱስ ክርስቶስ ዘንድ ወጣ። አልዓዛር ሆይ ና አልዓዛር ሆይ ውጣ አለው ሟቹን የበሰበሰውን እንዲወጣ አዘዘው አለመነው አዘዘው እርሱን ታዞ ወጣ ህይወትን ይዞ ወጣ ህይወትንም ጌታ ሲሰጠው እንመለከታለን ሰባተኛ ደረጃ አልዓዛር ትንሣኤ ለእግዚአብሔር ትእዛዝ በመታዘዙ ነው በእግዚአብሔር መታዘዝ ወይም ለእግዚአብሔር መታዘዝ ነፃ ያወጣል። እግዚአብሔር መታዘዝ ነፃ አወጣው፣ ፈወሰውም፣ ህይወትም ሰጠው። ታዲያ ይህ ሰው የሚመካበት ነገር አለው? የለም። መጀመሪያውኑ ከመቃብር ውስጥ የጠራው ጌታ ነው። ስለዚህ ራሱን ለማዳን ይህ ሰው ለራሱ ህይወት ለመስጠት ይህ ሰው ምንም ያዋጣው ነገር የለም። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነትና የእግዚአብሔር ፍቅር ይህን እንዳደረገ እንመለከታለን። የሚመካበት ነገር የለውም። የሚመካ ቢኖር በእግዚአብሔር ይመካ ይላል። ደህንነታችንም፣ ክብሩም፣ ምስጋናውም ውዳሴውም ሁሉ ሊቀርብ የሚገባው ለእግዚአብሔር ነው። እግዚአብሔር የደህንነታችን ጀማሪ ነው፣ የደህንነታችን ጸሐፊ ነው። አልዓዛርን ከሞት አስነሳው አወጣው። እንግዲህ በሰባተኛ ደረጃ በስምንተኛ ደረጃ የእግዚአብሔር ትዕዛዝ እንመለከታለን። ፍቱትና ይሂድ አለ። ፍቱትና ይሂድ የሚል ትእዛዝም ሲሰጥ እናያለን። ዮሐንስ 11:44 ላይ ከራስ ጸጉሩ እስከ ግር ጥፍሩ ከተተበተበው ሃይማኖታዊ ትብታብ አሳሪ ከሆነው ሲስተም ነፃ ሲያወጣው እንመለከታለን። ፍቱትና ይሂድ። በዘጠነኛ ደረጃ ኢየሱስ የአልዓዛር ትንሣኤ ጀማሪና ፈጻሚ እንደሆነ እናያለን። ዮሐንስ 11፥15 ጌታ ክብሩን ለማንም አይሰጥም። ምርጦቹን ያድናል። ዓላማው እንዲፈጸም እርሱ ብቻ ሊከብር፣ ሌሎች የሚወዳቸውን ይድኑ ዘንድ ማድረግ ይችላል። ይህን ሁሉ ለክብሩ ያደርገዋል፣ እግዚአብሔር እንዲከብር በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስን ታዲያ ማን ሊድን ይችላል ብሎ በጠየቁት ጊዜ ያ የእግዚአብሔር ስራ እንደሆነ እና በሰው ዘንድ የማይቻል በእግዚአብሔር ዘንድ እንደሚቻል ሲናገር እንመለከታለን ለእግዚአብሔር ክብር ይህ ሆነ ዮሐንስ 11 15 ምስረኛ አልዓዛር የእግዚአብሔር ሉዓላዊ የእግዚአብሔር ሉዓላዊ ኃይል ነው። አልዓዛርን ያስነሳው በዮሐንስ 12:9 ላይ አልዓዛር መንፈሳዊ መሪዎች ሊገድሉት ሲፈልጉት እናያለን። ዮሐንስ 12:10 ክፉ ዓለምና ሃይማኖተኛ መሰሎች መሲሁንና የአምላክነቱን ማረጋገጫ የሆነውን ሥራ አልዓዛርን ከምድረገጽ ለማጥፋት በጥላቻ መንፈስ ተነሳስተው ሌት ተቀን ሲጥሩ ይታያሉ ጌታ አድኖ ከሆነ ዓለም ይጠላሃል። ይህ መሆን አለበት። እርሱ ልታምኑ ብቻ አልተጠራችሁም መከራውን ምትቀበሉ ጭምር እንጂ ይላል። ይህ መሆን አለበት። ዮሐንስ አንድ አንደኛ ዮሐንስ 3፥13 ላይ ዓለም ካልጠላህ፣ ሃይማኖታዊው ዓለም ዝም ሊያሰኝ ካልሞከረ፣ ሃይማኖተኛኞች እንድትሞት ካልፈለጉ ያው ላትሆን ትችላለህ ወይ እስካሁን ተተብትበሃል ወይም ታስረሃል ወይም ደግሞ ሞተሃል ማለት ነው። ልጁ ነፃ ካወጣችሁ በእርግጥም ነፃ ናችሁ ይላል። ስለዚህ ከአልዓዛር ህይወት የምንመለከተው ወይም የምንማረው ጌታችን ኢየሱስ ክርስቶስ ከፍቅሩ የተነሳ ይህንን ሰው እንዳዳነው ነው ነው ዛሬም ደህንነት ወደ እኛ የመጣው ከእግዚአብሔር ፍቅር የተነሳ ነው። አዳም ሆይ ወዴት ነህ ብሎ የፈለገን እግዚአብሔር ራሱ ነው። ከተደበቅንበት ቦታ ያወጣን ከሞትንበት ቦታ አውጥቶ ህይወትን እየሰጠን እግዚአብሔር ራሱ ነው። ክብር ሁሉ ለእርሱ ሊሆን ይገባዋል። የቅድስናችን እንደገናም ደግሞ የጽድቃችን ሁሉ ምንጭ እሱ ነው። ጽድቃችንም እርሱ እንደሆነ ነው የእግዚአብሔር ቃል የሚናገረው። እንግዲህ ጌታ ለአልዓዛር ይገደው እንደነበር እናያለን። ከሚያዝኑት ጋር ሲያዝን እንመለከታለን። ከሚያለቅሱት ጋር ሲያለቅስ እንመለከተዋለን። ዛሬ በአለማችን በተለያየ ሀዘንና በተለያየ ሲቃ ውስጥ ሁላችንም እናልፋለን። በተለይም ሰሞኑን በዚህ በአሜሪካ ውስጥ የሆነውን ሁኔታ የህፃናትን ትምህርት ቤት ውስጥ እንዳሉ ማለቅ ተመልክተናል። ይህ የአለምን ህዝብ ሁሉ ልብ የሰበረ ሁኔታ ነው። ቀኝና እግራቸውን የማይለዩ ህፃናት በእንደዚህ አይነት ግፍ ውስጥ ሲገደሉና ሲያልቁ ብዙዎች የታላላቅ ሰዎችን እምባ እንዲያፈሱ ያደረገ ነው። የብዙዎችን ልብ እየሰበረ ነው። እስካሁንም ያለው ድንጋጤ ቀላል አይደለም፣ በተለይ ለቤተሰቦቻቸው። ነገር ግን ጌታችን ኢየሱስ ክርስቶስ ስለ አልዓዛር አለቀሰ የሚለውን ቃል ስመለከት በእውነት ጌታ ሩሩህ የሆነ አምላክ ነው። ያዘኑትን የሚያጽናና የተሰበሩትን የሚጠግን ታላቅ አምላክ ነው። ክብር ሁሉ